አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የካህዲ ዱድያኖስ ንጉሥ ሚስት የከበረች እለእስክንድርያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱድያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህም በኋላም ዱዶያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም እለእስክንድርያ በንግስት እለእስክንድርያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማችም ጊዜ ተረጉምላት ዘንድ ለመነችው። ያን ጊዜም ተረጎመላት፤ የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በላዋ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት፤ ምድርም ዋጠቻቸው። ንጉስ ዱድያኖስም አፈረ። እያዘነና እየተገዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እርሷም ክርስቲያኖችን አትጥላቸው፣ አምላካቸው ጽኑና ኃያል ነው አላልኩህምን አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ፣ ያሰቃዩዋት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ሀይማረን ለዘላለሙ አሜን። ሰላም ለእለ እስክንድረ ያለኮነነዋ ህዝባ እብነ ክቡደ አንቢሮ መልእልተጥባ ህየን ተገደፎት ክብራ ወምድራዊተ ስብሰባ ስብሳባ እግዚአብሔር እግዚ መንግስተ ሰማይ ውሃባ አስመ ጊዮርጊስ ሳቢሆ አቅረባ ሚያዚያ 15 የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ መጥምቅ ማጥምቀ መለኮት ጸአተ ነፍሱ፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ ከ318 ሊቃውንት፣ ሶስተኛ ቅዱስ አጋቦስ ሐዋርያ ከ72 አርድእት፣ አራተኛ ቅዱስ እለ እስክንድርያ ሰማዕት፣ አምስተኛ አቡነ አቢብ ጻድቅ። ወርሃዊ በዓል ቅዱስ ቂርቆስ፣ እናቱ እየሉጣ። ወሰብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር ይቆየን።